ተመልካቾቻችን ከቶፕ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር ዐብይ አሕመድ ተናገሩ። በትግራይ በሁለት ዓመት ውስጥ 56 ሺህ ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በኢትዮጵያ ኤሌክትሪክ ኃይል መሠረተ ልማት ላይ ከደረሱት 104 ወንጀሎች 12ቱ ብቻ የሕግ ምላሽ ማግኘታቸው ተገለጸ። በተያዘው ዓመት ዘጠኝ ወራት ከዲያስፖራ በሕጋዊ መንገድ አምስት ነጥብ አንድ ቢሊዮን ዶላር በሬሚታንስ ወደ ሀገር ተልኳል ተባለ። የኢራን ጦር ዩናይትድ ስቴትስ ኃይለኛ ምላሽ እንደሚጠብቃት አስጠነቀቁ። ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር ዶክተር ዐብይ አሕመድ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ከሚዲያና ከኮሚኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ነው። ላለፉት አመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስቴሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ብለው ተናግረዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ባለፉት ሁለትና ሶስት አመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። እስካሁን ያልነገርናችሁ ናችሁ በሕዳሴው ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት አመታት በተለያዩ መንገዶች በሚዲያ ከሚደርሰው ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። በትግራይ በሁለት ዓመት ውስጥ 56 ሺህ ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በሁለት ዓመት ውስጥ 56 ሺህ ወጣቶች ከትግራይ በህገ ወጥና አደገኛ መንገድ መሰዳቸውን የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ አስታውቋል። በክልሉ ያለው ያልተረጋጋ ፖለቲካ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን ከእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑን ተናግረዋል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ ሀዲሽ ስባግዳን በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። አቶ ሀዱሽ ከ56 ወረዳዎች የተገኘ መረጃ እንደሚያመለክተው 56 ሺህ ወጣቶች ከክልሉ ተሰደው መውጣታቸውን ነው ሲሉ ተናግረዋል። በሌላ በኩል 25 ሺህ የሚሆኑት የትግራይ ወጣቶች ከሳውዲና ሌሎች ተመልሰው መምጣታቸው ቁጥራዎች መረጃዎች እንደሚያሳዩ ገልጸው ይሁንና እነዚህ ተመላሾች ጭምር ወደ ዳግም ስደት እያመሩ መሆናቸውን ተናግረዋል። አክለውም ወደ ህገ ወጥ ስደት የሚገፉ 1400 ደላሎች፣ የሰዎች አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን ጠቅሰው ከእነዚህ ውስጥ 613 የሚሆኑት የክስ መዝገብ ተከፍቶባቸው ወደ ህግ የቀረቡ ናቸው ብለዋል። ሰባ ስድስት የሚሆኑት ጥፋተኛ ተብለው ተፈርዶባቸዋል፣ ሲሉ ጠቁመዋል። በትግራይ ሰባ በመቶ የሚሆኑት ወጣቶች ስራ አጥ መሆናቸው እና የወጣቶች ስደት መጠን እንዲያሻቀብ እያደረጉ ካሉ ምክንያቶች መካከል ስራ አጥነት ቀዳሚ መሆኑን በዘገባው ተመላክቷል። በተያዘው ዓመት መጀመሪያ ባሉት ሶስት ወራት በህገ ወጥ መንገድ ለስደት ከተዳረጉ ከ6000 በላይ ወጣቶች ውስጥ 294 የሚሆኑት ህይወታቸውን ማለፉን ቢሮ ማስታወቁ ይታወሳል። በኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት ላይ ጉዳት ካደረሱ 104 ወንጀሎች 12ቱ ብቻ የሕግ ምላሽ ማግኘታቸው ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት ዝርፊያ ወንጀሎች እጅግ አሳሳቢ ደረጃ ላይ መድረሳቸው ተገልጿል። በ2017 የበጀት ዓመት በአዲስ አበባና ና በሸገር ከተማ በኤሌክትሪክ መሰረተ ልማት ላይ ከተፈጸሙ 104 ወንጀሎች ውስጥ የሕግ ውሳኔ ያገኙት 12ቱ ብቻ መሆናቸውን በቅርቡ በተካሄደው ከፍተኛ የአመራሮች ምክክር መድረክ ላይ በቀረበ መረጃ ተመላክቷል። መድረኩ አገልግሎቱ የፌዴራል ጠቅላይ አቃቤ ህግ፣ የፌዴራል ፖሊስ እንዲሁም ከፍተኛ የጸጥታ ና የፍትህ ተቋማት አመራሮችን ያሰባሰበ ሲሆን የመሰረተ ልማቶች ደህንነትን የማረጋገጥ የኃይል ስርቆትን የመዋጋትና ና ከንብረት ጋር በተያያዙ ወንጀሎች ተጠያቂነትን የማስፈን ስትራቴጂዎችን በመቅረጽ ላይ ትኩረት ማድረጉን ካፒታል ተመላክቷል። ያ ተቋሙ የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ የሆኑት አቶ ገበየው ሊካሳ የእነዚህ ወንጀሎች ቁጥር በከፍተኛ ፍጥነት እየጨመረ መሆኑን ገልጸዋል። እነዚህ ወንጀሎች የአይነቱ አስተማማኝ የኤሌክትሪክ አቅርቦትን ለማስፋት የሚደረገውን ጥረት ከማደናቀፍ ባሻገር የሕዝቡን ደህንነት አደጋ ላይ የሚጥሉ እና የሀገር ልማት የሚያደናቅፉ መሆናቸውን አጽንኦት ሰጥተዋል። ለጸጥታና የፍትህ አካላት እነዚህን ወንጀሎች በመከላከልና ወንጀለኞችን ወንጀለኞቹን ተገቢውን ቅጣት እንዲያገኙ በማድረግ ረገድ ጥረታቸውን እንዲያጠናክሩ አሳስበዋል። በተያዘው ዓመት ዘጠኝ ወራት ከዲያስፖራው በሕጋዊ መንገድ አምስት ነጥብ አንድ ቢሊዮን ዶላር በሬሚታንስ ወደ ሀገር ተልኳል ተባለ። በ2017 በጀት ዓመት በዘጠኝ ወራት ዲያስፖራው በሕጋዊ መንገድ ወደ ሀገር ቤት ከላከው ገንዘብ አምስት ነጥብ አንድ ቢሊዮን ዶላር ተገኝቷል ሲል የኢትዮጵያ ዲያስፖራ አገልግሎት አስታወቀ። የአገልግሎቱ የፕላን ክፍል ኃላፊ ወንድ ሰንተረፈ ዲያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ብለዋል። በተከፈተው አካውንትም 252 ሚሊዮን ዶላር መቆጣቡን ኃላፊው መናገራቸውን የተገኘው መረጃ ያሳያል። ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ እድገት አሳይቷል ማለታቸውም ተካቷል። አገልግሎቱ በጥር ወር ላይ ከአምስት ወራት የዲያስፖራው ከ2.6 ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ከሬሚታንስ መገኘቱን ማስታወቁ መዘገቡ ይታወሳል። በሌላ በኩል ዲያስፖራ በሕጋዊ መንገድ ከሚልከው ገንዘብ ባለፉት አምስት ዓመታት በየአመቱ በአማካኝ ከአራት ነጥብ እስከ አምስት ቢሊዮን ዶላር መገኘቱን የኢትዮጵያ ዲያስፖራ አገልግሎት መግለጹ የተመላከተ ዘገባ ባለፈው መቅረቡ ይታወሳል። ተጠናከረው የፈረንጆቹ 2024 በአፍሪካ ቀንድ ሀገራት መካከል ከፍተኛውን የአሬሚታንስ ገቢ ያገኘችው ኬንያ መሆኗን የዓለም ባንክ ይፋ ባደረገው ሪፖርት ያሳያል። 4 ነጥብ 8 ሚሊዮን ዶላርም አግኝታለች። ሶማሊያ 1 ነጥብ 73 ቢሊዮን ዶላር በ2024 ያገኘች ሲሆን ዩጋንዳ 1 ነጥብ 49 ቢሊዮን ዶላር ማግኘቷ ጠቁሟል። ታንዛኒያ፣ ሩዋንዳና ብሩንዲ በ2024 ያገኙት የውጭ ምንዛሬ ከ1 ቢሊዮን ዶላር በታች መሆኑን አመላክቷል። ከአፍሪካ ሀገራት ከፍተኛውን ውጭ ምንዛሬ ከሪሚታንስ ከምታገኘው ሀገር ግብጽ መሆኗን የጠቆመው የአለም ባንክ ሪፖርት በ 2024 ብቻ 22 ነጥብ 65 ቢሊዮን ዶላር አግኝታለች ተብሏል የኢራን ጦር ዩናይትድ ስቴትስ ኃይለኛ ምላሽ እንደሚጠብቃት አስጠነቀቀ የኢራን ጦር ካታም አልአልቢያን ክፍል ቃል አቀባይ ዩናይትድ ስቴትስ በሶስት ዋና ዋና የኒኩሊር ቦታዎች ላይ የቦምብ ድብደባ ከፈጸመች በኋላ ከባድ መዘዞችን የሚያስከትል ተግባራት ይኖራሉ ሲሉ አስጠንቀዋል። የኢራን የዜና ኤጀንሲዎች ስማቸው ያልጠቀሷቸው ቃል አቀባይን ዋቢ በማድረግ እንደዘገቡት ዩናይትድ ስቴትስ እስራኤልን ወክላ ወንጀለኛ ድርጊትን ፈጽማለች በማለት ክስ ሰንዝረዋል። ይህም የኢራን ሉዓላዊነት በአደባባይ ይጥሳል ሲሉም አክለዋል። ቃል አቀባዩ ስለ እስራኤል ሲናገሩ ይህ የጥላቻ ተግባር የተፈጸመው እየሞተ ያለውን የጽዮናዊ አገዛዝን ለማንሰራራት በማለም ነው። በዩናይትድ ስቴትስ ጥቃት የኢራን ሕጋዊና የተለያዩ ኢላማዎችን እያሰፋም አክለዋል። ካታም አልአልቢያን ከኢራን አብዮታዊ ጥበቃ ኮርፖሬሽን ተለይቶ የሚንቀሳቀስ በኢራን ጀኔራል ስታፍ ቀጥተኛ ትእዛዝ ስር የሚገኝ የወታደር ኃይል ልዩ ክንፍ ነው። በሌላ በኩል ታይምስ ኦፍ እስራኤል እንደዘገበው የእስራኤል ኤሌክትሪክ ኮርፖሬሽን በስትራቴጂዊ የመሰረተ ልማት ተቋማት አቅራቢያ መመታቱ አረጋግጧል። በአካባቢው በሚገኙ በርካታ ከተሞች የኃይል መቆራረጥ እንዳለ ገልጸዋል። ቡድኖች በተቻለ ፍጥነት የኃይል አቅርቦት ወደ ነበረበት ለመመለስ በማቀድ መሬት ላይ ወደ ተለያዩ ቦታዎች በማጓዝ ላይ ናቸው። ኦፕሬሽኑ የመሰረተ ልማት ጥገናና የደህንነት አደጋዎችን ማስወገድ ያካትታል። እንዲሁም ከጸጥታ ኃይሎች ጋር በቅንጅት እየተካሄደ ነው ሲል የእስራኤል ኤሌክትሪክ ኮርፖሬሽን አስታውቋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።